አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሰኔ ሁለት ቀን በዚች ዕለት የመጥምቁ የቅዱስ ዮሐንስ ስጋ እና የቀናተኛው የኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ጋር በአንድነት ተገኘ። ከሀዲው ንጉሥ ኡሊያኖስ የጥጦስ ልጅ አስፋስያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራቦችን ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል ድንጋይ በድንጋይ ላይ ተቀምጦ ሳይፈርስ በዚህ አይቀርም የተባለውን እግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ ሶስት ጊዜ ፈረሰበት። አይሁድም እንዲህ ያሉት የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣቸውና ካላቃጠልካቸው በዚህ ቦታ ምኩራብ አይሰራም እዚያ አሉት። በዚያን ጊዜም የቅዱሳን አጽሞቻቸውን አውጥተው በእሳት እንዲያቃጥሉ ታዘዘ። ፈለሱት። ባፈለሱትም ጊዜ የመጥምቁ ቅዱስ ዮሐንስንና የነቢዩ ኤልሳን ስጋቸውን አግኝተው በእሳት ሊያቃጥሉ ፈለጉ። ምእመናንም መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉሱም ሰምቶ እንዳያጠፋቸው፣ በዚያች አገር እንዳያስቀሩ ካማሏቸው በኋላ የቅዱሳኑን ስጋ ወሰዱ። የኡሊያኖስም ዜናው እንዲሆነ የጳጳሳት አለቆች ባስሌዎስና ጎርጎሪዎስን ባሰራቸው ጊዜ እነርሱ በቅዱስ መርቆሪዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ ይይታችንን የከበረ ስሙን ሰድቧልና፣ ያን ጊዜ እግዚአብሔር ቅዱስ መርቆሪዎስን በአካለ ነፍስ ላከው። ኦሊያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኸኝን ነፍስ ተቀበል እያለ ወደ አየር ረጨው። ወዲያውኑም በክፉ አሟሟት ሞተ። የከበሩ የዮሐንስና የኤልያስን ስጋ ግን እሊያ ሰዎች በእስክንድሪያ ከተማ ወደ ሊቀጳጳሱ አባ አትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። አብየተ ክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባትናቴዎስ በአባቶች ቦታ በአባቶቹ ቦታ ላይ ስለ ጸሐፊው ቴዎፍሎስ አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ስጋቸውን በውስጧ አኖር ዘንድ ለቅዱሳን መጥመቆ ዮሐንስና ለነብዩ ኤልሳ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ፣ አለ ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ ትናቴዎስ የተናገረውን ያንን ቃል አስቡ፣ ቤተ ክርስቲያን ሰራ። ከእርሱ ጋር ብዙዎች ከአይናትንና የክርስቲያን ወገኖችን ይዞ የቅዱሳን የመጥመቆ ዮሐንስና የነብዩ ኤልሳ ስጋቸው ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡ። ስጋቸውንም ይዘው በሚጓዙበት ጊዜ በየጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጣቸውም በውስጡም በምጥ ተይዛ አራት ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳኑም ስጋ ዘንድ ካይናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳዕ ስጋቸው ነው አሏት። እሷን በዚህ ስቃይ ከዳን ክርስቲያን ሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራቸው። ከዚህ በኋላ ከቤተሰቦቿ ሁሉ ጋር የክርስትና ጥምቀትን ተጠመቀች። የቅዱሳንን ስጋቸውን በቤተ ክርስቲያን ውስጥ አኖሩት። ከእርሳቸውም ታላላቅ ድንቆች ተምራቶች ተደረጉ። በቅዳሴ ቤተ ክርስቲያኑም ጊዜ ከሊቀ ጳጳሳት አባት ቴዎፍሎስ ጋራ ብዙዎች ሰዎች ቅዱሱ ቅዱሳን መጥምቁ ዮሐንስና ነቢዩ ኤልሳን ሲዞሩ አዩቸው። በቀድሞ መልካቸው ያውቋቸዋልና የመጥምቁ ዮሐንስ መልክ ሁለመናው ጸጉር ሲሆን ኤልሳዕም፣ ቁመቱ ረዥም ራሱ በራ ነበር። ከዚህ በኋላ ኤጲስቆጶሱ አባ መቃርስ በሰማዕትነት በሞተ ጊዜ ስጋውን ከቅዱሳን ዮሐንስና ኤልሳዕ ስጋ ጋር አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። ሰላም እብል አስተርእዮቶሙ ናዮ ለስጋ ዮሐንስ መጥምቅ ወለ ስጋ ኤልሳ ለኢተሊየልዮ አቅረበ ሎሙ አኮቴተ ወተጋኔዮ ከመክህሉ አረማዊ ተእማመ ወሊድ አጥዮ ተአምር ሆሙ ቴዎፍሎስ ርእዮ። በዚች ዕለት የቄርሎስ የአክል የጥስና የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በስማ ወወልድ በመንፈስ ቅዱስ አህዱ አምላክ